ወርቁ ጋንታ እባላለሁ። የምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የትምህርት መሪ ባለሙያ ነኝ። ዛሬ አብረን የምናየው የሽያጭ መዝገቢያ መሳሪያ ጋር የተገናኘ ሶስት ዋና ዋና ነጥቦች ማየት እንሞክራለን። አንደኛ የሽያጭ መዝገቢያ መሳሪያ መጠቀም ያለባቸው እነማን ናቸው። ሁለተኛ ደግሞ የሽያጭ መዝገቢያ መሳሪያ የመጠቀም ግዴታ የሌለባቸው እነማን ናቸው። ሶስተኛ ነጥብ ደግሞ የሽያጭ መዝገቢያ መሳሪያ የባለቤት ልውጥ ሲደረግ ማድረግ ያለባቸው ምን ምን ናቸው በሚል ዙሪያ ላይ አብረን እናያለን። አንደኛ የሽያጭ መዝገቢያ መሳሪያ መጠቀም አለባቸው እነማናቸው በሚል የሚኒስትሮች ምክር ቤት ደንብ ቁጥር 139 1999 የሽያጭ መዝገቢያ መሳሪያ የመጠቀም ግዴታ የሚጥልባቸው የደረጃ አለ ተዋና ለግብር ከፋዮች የሽያጭ መዝገቢያ መሳሪያ የመጠቀም ግዴታ አለባቸው። ሌላ ደግሞ የሂሳብ መዝገብ የመያዝ ግዴታ አለባቸው። ደረጃ አለ ተዋና ለግብር ከፋዮች የሽያጭ መዝገቢያ መሳሪያ የመጠቀም ግዴታ እንዳለባቸው ነው። አባጆ የደንቡ መገደዳቸው ሌላ ደግሞ የሽያጭ መዝገቢያ መሳሪያ የመጠቀም ግዴታ የሌለባቸው ግብር ከፋዮቹ ያሉ ሲሆን እነሱ ለምሳሌ ዓመታዊ ገቢያቸው ከ500 ሺህ ብር በታች የሆኑ ግብር ከፋዮች፣ ጥቃቅን እና አነስተኛ ኢንተርፕራይዞች፣ ሌላ ደግሞ ከቤት ኪራይ ገቢ የሚያገኙ ግብር ከፋዮች፣ የአምቡላንስ አገልግሎት የሚሰጡ ግብር ከፋዮች ሽያጭ መዝገቢያ መሳሪያ የመጠቀም ግዴታ የለባቸውም። ሌሎች ደግሞ ለብሔራዊ ባንክ ወርቅ የሚያቀርቡ እና በእርሻ ስራ ላይ የተሰማሩት ላኪዎች አማካሪዎችና ጠበቆች የሽያጭ መዝገቢያ መሳሪያ የመጠቀም ግዴታ የለባቸውም። ነገር ግን ከፈለጉ ይጠቅመኛል ብሎ ካመኑና የሽያጭ መዝገቢያ መሳሪያ ጥቅሙ ካወቁ የሽያጭ መዝገቢያ መሳሪያ በደንቡና በሕጉ መሰረት የመጠቀም ፍላጎት ካላችሁ መጠቀም እንደሚችሉ ነው ደንቡ የሚያስቀምጠው። ሌላ ደግሞ ሶስተኛ ነጥብ አንድ ሽያጭ መዝገቢያ መሳሪያ ወደ ሌላ ሰው ስትላለፍ ማድረግ ያለባቸው ምን ምን እንደሆነ ያው አዋጅ አስቀምጣል። አንደኛ ለምሳሌ አንድ ድርጅት ሻጭ መዝገቢያ መሳሪያ የጠቀምበት የነበረው ሻጭ መዝገቢያ መሳሪያ ወደ ሌላ ሰው ሲስተላለፍ፣ ለምሳሌ ድርጅቱ በመዝጋቱ ከሆነ ድርጅቱ ሲዘጋ ሻጭ መዝገቢያ መሳሪያ በማሽን አቅራቢዎች ጋር ይቀመጣል ወይ ተመላሽ ይደረጋል። ተመላሽ የተደረገበት ደብዳቤ ያቀርባል። ሁለተኛ ደግሞ ያው ከአንድ በላይ ሻጭ መዝገቢያ መሳሪያ ካለ ከአንድ በላይ ሻጭ መዝገቢያ መሳሪያ መኖሩን የሚያሳይ መረጃ ያቀርባል። ሌላ ደግሞ እንደ ሻጭና እንደ ገዢ ሆኖ አስተላላፊውና አዲሱ ተጠቃሚ ሁለቱም ለየግል ማመልከቻ ይጽፋሉ። ከዛ በኋላ ንግድ ፍቃድ፣ ንግድ ምዝገባ፣ ቲንና ባት አታች አድርገው አብረው ያመጣሉ። ከዛ በኋላ ደግሞ የሻጭ መመዝገቢያ መሳሪያ አስተዳደር ክፍል ለማሽን አቅራቢው ደብዳቤ ይጽፋል። ስለዚህ ከደብዳቤ ከተጻፈ በኋላ ማሽኑ ገዢውና ሻጩ እንደ ገዢና እንደ ሻጩ ሆኖ ወደ ማሽን አቅራቢው ደብዳቤ ይዘው ይሄዳሉ። ከዛ ያው ማሽኑ አቅራቢው ከአዲሱ ካሮጌው ተጠቃሚው ወደ አዲሱ ወይ ከሻጩ ወደ ገዢው ማሽኑ ይዞራል። ከዛ በኋላ ያው አዲሱ ተጠቃሚው ወይም ገዢው ማሽኑ በታክስ ባለሥልጣንና በማሽን አቅራቢው አስመዝግቦ ማሽኑ ላይ ስራ ይቀጥላል ማለት ነው። ያው ለዛሬ አዘጋጀት በዚህ ይብቃና ለሌላ ቀን በሌላ ርዕስ ያው እስከምንገናኝ ደህና፣ አመሰግናለሁ።